አደይ በቃ ሄዳለች ተመልሳት መጣም። ደ እኔ ግን ከአንቺ በተቃራኒ ነው ማስበው ከፍቅር ጋር ለምን ይሆን ሁሉ ነገር እንዳደረገብኝ መጠየቅ እፈልጋለሁ። ሰሚያለሽ እኔ አንቺ አይደ መቼም ደግሞ እንደዚ አይነት ነገር ሊኖረ አይችልም። እሺ ገባሽ? እቺ ፍቅር የተባለ ሴት አዎ ምን ያርበትብታል? እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁ ሚውጡና ፈታ እንበል። ስልኪ ነው ስልኪ ነው ቁጫጊ እንዴ! አንቺ ስልኪን ቁልተሽ ያልነገርሽ ከፋችለኛ። አንቺ ተረገምሽ። አንዴ ብቻ ከዚህ ልጣ ሁሉን ነገር ሽንጉርሽን ዘግስ ልክልሽ ሁለቱ ቤት ውስጥ በብቻቸውን ሆ ማለት በቃ ተጋደሉ ማለት ነው። ስለዚህ ለምን ጊዜአናሳልያደደድ ይኸውልሽ፣ ፍቅር እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትውጭኛለሽ። ይህንን ነገር በተደጋጋሚ ነግሬሽኛል፣ ግን ለምን አትረጅኝ? እኔም እንዳንቺ ማፈቅራ ሴት አለች ቋንትን ተረድች። እኔ ማን ይረዳኝ? ዴቭ፣ እዚህ ቤቱ ውስጥ እኮ ከአንተና ከባርኩት ውጭ እኔ ማንም የለኝም። ከአንተ ጋር ሲሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው በቃ፣ አብረን እንሆን፣ በፍቅር ክንፍ እንበል ከአንተ ጋር ሲሆን እኮ ሌላ ሰው እየሆንኩኝን። ቆይ ለምንድን ነው የፍቅርህን ሀያልነት ማየት ማትችል? ፍቅር አንቺ የሰውን ስሜት ሳትረጅ እንድረዳሽ ትፈልጊያለሽ። ሰሚያለሽ፣ እኔ አንቺ አይደሉም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምንድን ቆይ ለምንድን ነው ማይሆኑ? እኔ ከአንተ ጋር ለመሆኑ ምን ያንሰኛል? ምን ያንሰኛል? እስኪ ሚያንስሽን ዞረ በለሽ። አንቺ እኮ በሰው ስቃይ የምትደሰች ሴት ሰሚያልሽ የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል እሺ ሰው አይደለሽም እያልከኝ ነው እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው ተው ዴቭ በአንተ ፍቅር የቆሰለው ልቤና ትስበረው እኔ እኮ በጣም ነው የማፈቅር ለአንተ ስል ምንም ነገር አደርጋለሁ ራሴንም እስከ መስጠት ድረስ ፍቅር አትሰሚኝም እንዴ እኔም እንደ አንቺ የማፈቅራት ሴት አለች እኔም በእሷ እየተቀጠው ነው ያለሁት ቆይ ለምንድነው ማተረጅ ለምንድነው የማይገባሽ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ነው? ያንዶ እግዚአብሔር ይመስገን። ደህና ናችሁ ወይ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። ዛሬ በአዲስ ቪዲዮ መጥቻለሁ። አደይ ሰራተኛ ቀጣይ ድራማ አደይ ባለፈው ራሷን ስታ መንገድ ላይ ወድቃ ነበር። ከዛ ከመንገድ ላይ ያነሷት ደመቃና ንጉስ ነበረ ነበሩ ማለት ነው። አሁን እራሷን ከሳተችበት ነቅታ፣ ቆይ ምንድነው? ከዚህ ቤት ማን ነው ያመጣኛለች። ከዛ አዳይ ከወደቀችበት ራሷን ስታ ከወደቀችበት ያነሷት ደመቀና ንጉስ ነበሩ። ከዛ አዳይ ነቅታ ነበረ። ከዛ ቆይ ማነው? እንዴት እዚህ መጠዋለች? ነገሯት። ከዛ አዳይ አይዞሽ ፈታ በያረት ንጉስ ከዛ ደምቀ የት አው ደመቃ የለም አላት። ከዛ ቆይ ምንድነው የምጠይቄ፣ እንዴት እንዴት ይሄ ሁሉ እኔ ላይ ሊያደርግ ይቻላል? ያንን መጠየቅ እፈልጋለሁ ማለት ከዛ ያቺ ሴጣ ፍቅር ናታ በገንዘብ የገዛችኋል። ምቁስ ደግሞ እንዴት እንደዚህ ያደረጋል? ምን በደልኩ? ምን አረኩት? እኔ እኮ ምንም የሌለኝ ብቸኛ ሴት ነኝ። ምን በደልኩ? ምን አደረግኩ? ለምን እንደዚህ ያደርገኛል? ትላንትና ዳይመንድ መቶ በሀሳስ መሰከረብኝ ሁሉም ናቸው ፊታቸውን ያዞሩብኝ ባዶነት ነው የተሰማ ከዛ ለውስጤ ማንም የለሽም ጠንክሬ ብዬ ለውስጤ ተናቀ ተናገርኩኝ አለች ለራሴ ያለው ራሴ ብቻ ነኝ ከዛ ንጉስ አደይ ለምንድን ነው የምትጨነቂ እኔ ያለው ልሽ አትደውይልኝም ነበር አላት ደሞ እኮ ዳይመንድ ሲነግረኝ እኔ ቀስ ብዬ የፈለኩሽ ነበር። አንተም እኮ ለጓደኝነት ነው የምትፈልገኝ እንጂ ደመቀ ግን ሁሉ ነገር ጉለቴን ሁሉም ነገሬን ያውቃል። ታዲያ ይሄ ሁሉ እያወቀ እንዴት እንደዚህ ይጎዳኛል? አለች። ከዛ ደመቀ መጣ። ፒስ ነው አዳይ አለ። ከዛ ከዛ ንጉስ ደግሞ ደመቃ አዳይም በጣም ያስከፋት አለ። ዛን አዳይም ደመቃ፣ ካቴ በላይ ችግሬን እና መከራዬን የማያቅልኝ እኮ ሌላ ሰው ማንም የለም። እንዴት አንተ እንደዚህ ታደርገኛለህ? ፍቅሬ ሰጠችኝን ብር ብታቂ እኮ እንኳን አደረግ እንኳን ብራ ብር አገኛ ተኛልኝ እንኳንስ ሁሉ እኔ ላይ የሆነ ተኝ ነበረ አላት። ደመቀ፣ በእኔ ህይወት ይሄ ሁሉ ነገር ሰርታ ይሄ ሁሉ ብር ይበረክተኛል ብላ ታስባለች አለችው። ከአንቺ ህይወት ጋር ምን ያገናኘዋል አላት። ጅም ከዛ ቤት መውጣትሽ ጥሩ ነው። እዛ ሰይጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ እኔም እንኳን ብሩን አገኘው። ደምቃ፣ ይሄ ብር እኮ የኔ ብር ነው የኔ ደሞዝ ነበረ ስትሰጥ የነበረችው አለችው። ኬትን ታምጣ፣ እኔ ምን አገባኝ። እኔ የምፈልገው ዋና ብሩን ነው አለው። በአሁን ሰዓት ላይ ሰው ለብር ብሎ እህቱን ወንድሙን እናቱን አባቱን አሳልፎ ለጠላት ይሰጣል። አዎ ብር ህይወት አይሆንም። ሰው ግን ከብር በላይ ከህይወት በላይ ብርን ያስበልጣል። እንደ ደመቀ አይነት ሰዎች አሉ፣ እህቱን አሳልፎ ለብር የሚሸጡ ደመቀ። እኔ የለፋውበትን እኔ የሰራውበትን ደሞዜን ነው ጨምራ የሰጠች ካለች ማለት ደሞዝ ስትይ ፍቅርነች እንደ እንዴ ደሞዝ እምትከፍል ይሻላት። አዎ ደሞዜን የምትሰጠኝ ፍቅር ናት። አዎ ደመቃ ባርኮ ስለ እሷ ነበር የምትሰጣት እሷ ናት ደግሞ ለእኔ የምትከፍለኝ አለችው። የምርሽ ነው አደይ? አዎ አዎ። ፍቅር ገና ተማሪ ናት፣ ብር የላትም ገና ተማሪ ናት። ቤት አምጥታ ነው የምትሰጠኝ አለች። እቺ ፎንጋ! ጭራሽ ደሞዝሽን አልሰጠችሽም ማለት? አዎ አንዷ ጸባዋን አውቄያለሁ ምንም ብታደርገኝ አይገርመኝም። አንተ ግን ከንጉስ አስበልጠ እንዴት ድጋሜ ትገለኛል? እንዴት ድጋሜ ትጎዳኛለ አለችው። እንደዚህ በማድረግ ግን ምን ተጠቀምክ? አለች በቃ ከአሁን በኋላ ምንም ነገር አልፈልግም። መንገድ ላይ ወድቄ ስላነሳችሁኝ ፈጣሪ ውለታችሁን ካላችሁ አመሰግናለሁ። ከዛ ደግሞ ንጉስ አዳይ እባክሽን ከኔ ጋ ቆይ። እዚሁ እባክህ ልቀቀኝ አለችው። በቃ አደይ፣ አይዞሽ ስራ እስከምታገኝ እዚው ቆይ አላት። ደመቀ ብሩን ወስዶ እዚህ ቆይ፣ ስራም እዚህ እናፈላልግልሻለን አላት። ሁለታችሁም ለእኔ አስባችሁልኝ ነው አይደለ? አላት ማንም አይፈልግሽም ሄላም በአይን ማየት አይፈልግም፣ አንችን ማየት አይፈልግም። ፓርኮትም እንደዛ ሁሉም ቤተሰብ አንችን አይፈልግሽም። በቃ እዚህ ከንጉስ ጋር ለምንድን ነው እዚህ ከንጉስ ጋር ቆይ አላት። ንጉስ ደግሞ በቃ ከኔ ጋር ነው አላት። ንጉስ እባክህ ልቀቀኝ፣ እኔ በቃ አለ ንጉስ ደግሞ እንዴ ምን እያደረግክ ነው? ያሟል እንዴ አለው። የራስ ጉዳይ አገባህም ሊሄድ ነው አለ። እና ደምቀም አዳይም ወጡ ማለት ነው። ከዛ ንጉስ በጣም እያዘነ ነበረ አዳይን ስላላገኘ በጣም አዝነው ነበረ። አዳይ አፍቃሪ ነው፣ አዳይም በጣም ይወዳታል። አዳይ ግን ለሱ ቦታ የላትም፣ ምክንያቱም እሱ አላማ የለውም። አዳይ አሁን አንድና አንድ ቤተሰቦቿን ለመቀየር ነው የወጣችው ከሀገሯ አዳይ ሄላ ጋ መጣች። ከዛን ሳላስፈቅድ ስለገባው በጣም ይቅርታ፣ ለምለም ፍለጋ ነው የመጣሁት አለችው። ከዛ ሊዲያ ደግሞ ቆይ አንቺ ስራ ጀምራለሁ አላልሽም? እስካሁን እዚህ ነሽ? ቆይ እዚህ ምን ትሰሪያለሽ? ለምንድን ነው ሌላ ማት ሌላ ቤት ማት አለች። አዳይ እንኳን ደህና መጣሽ አላት። ስለ በሩን ሳላንኳኳ ስለገባው በጣም ይቅርታ አለች። ምንም ችግር የለውም አላት ይላል ከዛ ለምን ሊዲያ፣ ቆይ አንቺ እስከ መቼ ነው ጥገኛ ሆነሽ የምትኖሪ? ሁሌ የሰው ጥገኛ መሆን አይደብርሽም? አለቻት ሊዱ እኔ የመጣሁት ለምለም አለች ብዬን የመጣሁት እንጂ ለነገር ፈልጌ አይደለም። በሽኳችሁ በጣም ይቅርታ እንዴ፣ አደይ ወዴት ነው አለ ሄላ። ለምለም ከሌለችማ ምን ይሰራለሁ? ሊሄዳለች ለምለም አዳይ ስትመጣ እዚህ ቆይ ብላ ወደ ክፍል ሀገር ሄዳለች። እሱ ግን የአንቺ ምርጫ ነው። ካልፈለግሽ መሄድ ትችያለሽ አላት። እኔማ አንተን ከደበረክ ነው እንጂ ስራ እስከማገኝ እዚህ ሆኜ ስራ ባፈላለግ ደስ ይለኛል አለችው። ምን መናልሽ አንቺ አለች ሊዲያ። ምን ነው ምን በደልኩሽ ሊድ ሊዱ አትበይ አንቺ። እዛ ፍቅር ስላባረረች ሌላ ጋር ልት ኖሪ ነው አለች እና ደነገጠች ደፋ አላለቻት። ከዛ ልዱ ቆይ፣ ምንድነው የሚያንጨረጭርሽ? እኔ የተጎዳ ሰውዬ ራሱ እንዳንቺ አልሆንኩም አልሄላም። አንተ ምንም ነገር አይገባህም ሲጀመር፣ የራሳችሁ ጉዳይ ብላ ልዱ ተናዳ ወጣች። አዳይ ተቀመጭ አንቺ አላት። ከዛ ቁጭ አለች። ዴቭ ደግሞ ቤት ውስጥ በጣም እየተጨናነቀ ነበር አዳይ ከቤት በመውጣቷ። በጣም አዝኖ ነበረ ዴቭ። ከምንም በላይ በጣም አዳይን ያፈቅራታል። ያው አዳይ ስለወጣች በጣም በጭንቀት ቤት ውስጥ ቁጭ ብሎ እያሰበ ነበረ። ከዛ ሌዱ መጣች። ፍቅር ዴቭዬ የሆነ የማሳይ ነገር አለ ብላ መስከር ቢዛ መጣች እና ዓይኑን አሰረችው። ፍቅር ምን እያረግሽ ነው ያለሽው አላት። ፍቅር የውልሽ ና ና ሳሳ ያለሁ ብላ ሰርፕራይዝ አደረገች ማለት ነው። ያው አዳይ ላይላ፣ ምግብ ልትሰራ ኩሽና ገባች። አዳይ አላት ይላ፣ ኩሽና መጣች። አቤት ይላ፣ ቆይ ሁኔታሽና ተግባሪሽ ከሁኔታሽ ጋር ምንም ነገር አይገናኝም። ቆይ ቆይ ለምን ዝም ትያለሽ? ምን መፍትሽን አታስከብሪም አላት አይ ሄላ እኔ በአወራ ከንቱ ድካም ነው ማን ከሰው ቆጥሮኝ ይሰማኛል አለች ብናገራቸው ከዚህ የባሰ ንፈይድልኝ ነገር የለም ለምለም ለአንቺ እየተከራከረችልሽ ነበር እኔ እንኳን ጥያት እየሄርኩ ላንቺ ቆማልሻለች ብሎ ነገራት አዎ ለምለም የአደይ የችግር ቀን ደራሽ እውነተኛ ጓደኛዋ ናት ትግን ለአንቺ መቆም ያቅትሻል አላት ሄላ ሄላ ሁሉ ነገር ተረድቷል። አሁን በፊት ግን ምንም ልረዳት አልቻለም። አዳይ እውነት የሌባ ተባባሪ ናት ብሎ ፈርዶባት ነበረ። አሁን ግን ያለው ሁኔታ ልምልም ስላስረዳችሁ ያው በመጨረሻ ሄላ ተረድተዋታል። ነገር ግን ባርኮትና ዴቭ ምንም አላወቁም ማለት ነው። ያው በመጨረሻ ግን ሁኔታው ይወጣል እውነት መቼም ተደብቃ ትቀርም። የፍቅር ጉድ ሊወጣ ነው። የፍቅር ውሸት እና ቶንኮል መውጣቱ የማይቀር ጉዳይ ነው። ዛሬ ፍቅርን ተናግራት በመጣ በወጣ ነጌ ከእሷ የባሰ መጥፎ ሰው ሊገጥመኝ ይችላል። ቴቴ እና ባርኮት ደግሞ ለእኔ እንደ ቤተሰቦቼ ናችሁ አለች አደይ። እንደዛማ መሆን የለበትም። ካላደረግሽ አላደረግሽ አላደረግኩ ማለት አለብሽ። ምንም ባታስረዳ ይኖሩ እቤቴን እንኳን መድረስ እግርሽ እንድረግጥ አልፈቅድልሽም ነበር፣ ግን አንቺ አደይ ምንም ካልተናገሽ ማንም መደርስልሽ የለም አላት። እዚህ ዝምታሽ ሌላ መዘዝ እንዳመጣብሽ አላት። ከዛ ፍቅር ዴቭን ይዛ ወደ ክላስ ወደ ሳሎን መጣች ማለት ነው። ፍቅር በጣም ዴቭን ስለምታፈቅር አደይ ላይ ብዙ ነገር እያደረገች አደይን ከቤት አስወጥታት ነበር። በፍቅር ምክንያት ነው አደይ ከቤት የወጣችሁ። ግን እንደዛም ሆኖ አደይም ከቤት ብትወጣ ፍቅር አደይን ስለሚያፈቅራት ለፍቅር ምንም ቦታ መስጠት አልቻለም። ከዛን አይኑና ስራ ወደዘጋጀች ስፍራ ወሰደችው። ፍቅር ፍቅር ምንን እያደረግሽ ነው? ይህ ነገር ፊት ያላት ከዛ አሁን መፍታት ትችላለ አለችው። ከዛ አይኑን ገለጠ። ዴብዬ፣ እኔ ፍቅር አለችው። ፍቅር፣ ምን እያረግሽ ነው? ምን እያደረግሽ ነው? ምን ማድረግ እየሞከርሽ ነው አላት። በጣም ደብሮክ ነበር። እኔም ደግሞ ደብሮኝ ነበር። ቤት ውስጥ ደግሞ ከኔና ከአንተ ውጭ ማንም የለም፣ ማንም ሌላ ሰው የለም። ስለዚህ ከዴብ ጋ ለምን ጥሩ ጊዜ አናሳልፍም ብዬ ይንን ያደረግኩት ወደድከው? አለችው። ከዛን ኡህ ብሎ ተቀመጠ። ፍቅር ዴቭ የውልሽ ፍቅር፣ እኔ እንደዚህ አይነት ነገር ከአንቺ ጋር ማሳለፍ አልፈልግም። እኔም ማፈቅራ ሴት አለች አለው አላት ማለት ነው። አውቃለሁ ትወጅኛለሽ። እኔ ነገር በተደጋጋሚ ነግረሽኝ ነበር፣ ግን ለምን አትረጅኝም? ይህም እንደ አንቺ ማፈቅራ ሴት አለች ብሎ ነገራት። ከዛም ዴቭ ተደርች ወይአንተን ተረዲቼ እኔ ማን ይረዳኛል ብላ አዘነች። ግብ እዚህ ቤት እኮ ከአንተና ከባርኮት ውጭ ማንም የለኝም። ካንተ ጋ ሲሆን ደስታም ማንም የምሰጠኝ ሰው የለም። ዴብ፣ ሁሉም ነገር እንርሳ በቃ አብረን እንሆን ርግ እንፍ እንበል፣ አለች ካንተ ጋ ሲሆን ሌላ ሰው እየሆንኩ ነው ፍቅር አንቺ የሰው ስሜት ሳትረጅ እንድረዳሽ ትፈልጊያለሽ ትሰምኛለሽ መቼም ያንቺ አይደለውም መቼም እንደዚህ አይነት ነገር ሊኖረን አይችልም ገባሽ አላት ለምን ዴቭ ቆይ ለምንድነው የማይሆነው እኔ ከአንተ ጋር ለመሆን ምን ያንሰኛል ምን ያንሰኛል ቆይ እስቲ የሚያንስሽን ዞር የሚያንስሽን ዞር ብለሽ አንቺ እኮ በሰው ስቃይ የምትደሰጂ ሴት ነሽ፣ አላት የሰውን ስሜት ለመረዳት ሰው መሆን ይጠብቀብሻል። እሺ ሰው አይደለሽም እያልከኝ ነው። እኔ ያልኩሽን ሰምተሽ ሰው አይደለሽም ሰው አይደለሁም ካልሽ እውነትም ሰው አይደለሽም፣ አላት ተውዲፍ በአንተ ፍቅር የቆሰለው ልቤና ትስበረው። እኔ እኮ በጣም ነው ማፈቅር፣ አለችው ለአንተ ስል ምንም አደርጋለሁ ራሴንም እስከ መስጠት ድረስ አለች ፍቅር ቆይ ለምን አሰምኝም? እኔም እኮ እንደ አንቺ ማፈቅራት ሴት አለችኝ። እኔም እኮ በእሷ እየተቀጣሁ ነው ያለሁት። ለምንድን ነው ማትረጅኝ አላት ዴቭ። ምን ምን እያደረጋችሁ ነው አለች መጣች። ሊዲያ መጣች። እኔ አላምንም። ወንድሜን ለማሳሳት እየሞከርሽ ነው በጣም ነው የምትስቅ፣ የምታስቂኝ አለቻት። ንጉስ በጣም ተናዷል። የአዳይ ደሞዝ ለሱ ስለሰጠች ንጉስ በጣም ተናዶ ዳይመንድ ዳይመንድ በጣም ተናዶ ወደ ቤቱ ወደ ፍቅር ቤት መጣ ማለት ነው። በጣም ተናዶ ነበረ። የአዳይን ደሞዝ ስላልከፈለች ስላልከፈለቻት በጣም ተናዶ መጣ። እቺ ሴጠን ልኳን አሳያታለሁ ብሎ የአዳይን ደሞዝ እኮ ነው የሰጠችኝ አለችው ይቺ ይቺ ምን አባቷ ታደርግልኛለች ጥቂት እንኳን ለሰው ልጅ ክብር ያሌላት አምጥቻት ዋጋውን ነው የምሰጣት አለ እና እባክህ አትንቦቅቦቅ አለ ለንጉስ ንጉስ ደግሞ ተው እያለ ነበረ ወንድ ወንድ ሽተት አትንቦቅቦቅ ብሎ ወደ ፍቅር ቤት መጣ ማለት ነው እዛ ፍቅር ተናዳ ዴቭ ጥለዋት ወጣ ዴቭ ምንም ልረዳት አልቻለም ዴቭ ፍቅሬና አደይን ነው እንጂ ፍቅሬና አይፈልገም ፍቅር ሰው ምጠላት በክፋቷ የተነሳ ነው ፍቅር በጣም ክፉ ሴት ናት። አደይ ላይ ብዙ ተንኮል ሰርታለች ብር ከፍላ ብር ከፍላ አደይ ላይ በውሸት አስመሰክራባት ይሄው አደይን ከቤት አስባረረች አደይን እህት ከቤት አስወጣች ነገር ግን ሁሉም ሰው ያውቃል ማለት ነው አደይ ፍቅር ክፉ መሆኗን። ዴብም የእሷን ክፋት ተረድቶ ምንም ሊያፈቅራት አልቻለም፣ ሊወዳት አልቻለም። እንደምታፈቅሮ ያውቃል ግን በክፋቷ የተነሳ ግን ዴብ ምንም ነገር ለእሷ ቦታ የለውም። እሷ ግን ዴብን ለራሷ ለማድረግ ብዙ ነገር እየጣረች ነው። ነገር ግን ዴብ አይፈልጋትም። ነገሩ ሁኔታው ሊወጣ ነው። የአዳይ እውነት ሊወጣ ነው። ተጫወተችብኝ ቱ ብሎ ደመቃ በጣም ንዴት ውስጥ ገብተዋል። ከዛ ዴቭም ሳማ ፍቅር ፍቅር ወሄላ ቤት መምጣቷን ሲያቅ ዴብ ሄዳ ቤቷ ከዛ ፍቅርን በር ላይ እየጠበቋን ነበረ። ዴቭ ሲወጣ ተደበቁ። ከዛ ዴቭ ወደ ሄላ ቤት ሄደ። ከዛ ሊዲያ እየዘፈነች ነበር። በመሀል መታ ፍቅር እንዴ እጅ እኔ ላይ እየጨፈረች ነው አኔ እኔ ማዘን ውስጥ ገብቼ እሷ መዝፈን የለባትም ብላ ስልኳን ወሰደችና በሩን ቆለፈችባት። ከዛ ሊዲያ ተናደደች። አንቺ አንቺ ፍቅር ምን እያደረግሽ ነው አለቻት። ምን እያደረግሽ ነው? ክፈችልኝ እንዴ አሟታል እንዴ አለች። ክፈችልኝ አንቺ መጫወቻ ሆኜ ልቀር አለች። ከዛ በሩን ስትቆሶ በሩን ክፈች ስትባል አልሰማ ብላ ስልኩን ይዛ ደረጃ ላይ ቁጭ ብላ እየተጻጻፈች ከዛ ዴቭ እና አደይ የተገናኙ አደይ ብሎ ሳማት። ቆይ የጥለሽኝ ነው የጠፋሽ አላት። ትናንት እኮ ከቤ ወጥቼ ራሴን ጥዬ ራሴን ስቼ ወንገል ላይ ወድቄ ነበረ። ከዛ ደመቀና ንጉስ ከወደቅኩበት አንስቶኝ ቤታቸው ወስዶኝ ነበር አለች። ከዛ እን ንጉስ ምን አደረገሽ አላት። ምንም አላደረገኝም ግን ወድቄ ስለነበረ ወደ ቤታቸው ወስዶኝ፣ አሁን ራሴ ስረጋጋ መጣ ወደዚህ አለች። ዴቭ በጣም አዝናለሁ፣ ማታኮ ስደውልልሽ ስልክ ሻይ ሰራም ነበር። አዎ ስልክ የተበላሽቶ ነበር አለች። አሁን እንዴት ነሽ ሲያምሽ? ለምንድን ነው መተሽ ያለገርሽኝ አላት። እዛ አንተ ምን ትሰማኛለሽ? ያን ቀን ሰክራ ነበር እንጂ ንጉስ እጃ አልወልቅም ነበር ቆይ ምንም አላደረገሽም? አዎ ምንም አላደረገኝም። አደይ በጣም ይቅርታ ብቻ ሽልተው አይገባም ነበር ይቅርታ አድርግልኝ አላት። አንተ ምን ታደርጋለህ? ነገሩን እኮ አወሳስቦብኝ አንተም ባርኮትም ቀያማችሁኝ አለች። ከዛ ያው ስራ እያገዛት ነበረ። አብረው ቁርስ እየሰሩ ነበር። ከዛ ፍቅር ተንኮለኛዋ የሊዲያን ስልክ ቀምታ መንገድ ላይ ደረጃ ላይ ቁጭ ብላ እያወራች ከዛን ስልክ ደወለባት ዳይመንድ። ከዛን ብር ሰጠው ካድል መፈልግ ነው አለችው። ከዛ በራ እንኳ አካበሩን ልከፍት ሲሄድ አደይን ፍቅሬን አግቷት ይዞ ወደ ቤቱ ሄደዋል ዳይመንድ። መጨረሻው ክፍል ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ በቀጣይ ክፍል እስከምንገናኝ ባላችሁበት ሰላማችሁ ይብዛ።